አመሰግናለሁ ሁልጊዜ በምትኖረው ህይወት ውስጥ በምትኖሪው ህይወት ውስጥ አንቺ ባለሽበት ወይ ባለህበት ውስጥ የሚገርሙ ሰዎች አሉ ያለህን ደስታ የሚነጥቁ ደስታ የሚሰጡ ያላቸውን የሚያካፍሉ ያለህን የሚቀሙ በህይወት ላይ ስኬትን ደስ የማያሰኛቸው በስኬት ሰዓት ደስታ የሌላቸው በወደክ ሰዓት እየሳቁ ከንፈራቸውን የሚመጡልን በሕይወት ውስጥ በምትሄድባቸው መንገዶች በሙሉ ደስተኛ እንዳትሆን ደስታህን የሚነሱ በንዝንዝና በጭቅጭቅ ያለህበትን ደስታ ወይ ካለህበት ብን ብለ እንድጠፋ ብዙ የሚሆኑ የተቀመጥክበት አንተ ተመችቶ ሳለ የተቀመጥክበት ለአንተ ልክ አደለም፣ ብለው እነሱ ሊቀመጡ አንተን የሚያስነሱ ግራ የሚያጋቡ ብዙዎች አሉ ከአጠገብ ያሉ እኔ በጣም ይገርመኛል የምሬን እኮ ነው ብዙዎቻችን በሕይወታችን ላይ ያለውን ነገር በሙሉ ወደፊት እንዳናልፍ እንድናልፍ የሚያስብ ህሊና እያለን በህሊናችን ሳይሆን በሌላ ስጋ ስሜታችን እንድንጠቀም የሚፈልጉ ብዙዎች አሉ የምትበላውን የሚመርጥልህ ለአንተ የሚስማማን ራስ ታውቃለህ የመኖሩ ትርጉሙ ከገባ ሌሎች እንዲኖሩ እድል መስጠት ትክክል ነው። ለሌሎች ፍቅር መውደድን ሰው ሆነ መገኘት ትክክል ነው። ስላልሆኑልኝ ብለን እንዳትጨነቅ፣ አንተ መሆነ በቂ ነው። ሌሎች ይወዱኛል ብለን እንዳታስብ፣ ከወደድክም እንደዛው በቂ ነው። አሁንም ማንም ስለ አንተ የሚጨነቅ እዚች ምድር ላይ የለም፣ ግን ፈጣሪ አለ እስከ መጨረሻዋ ድረስ ያመጣህም የሚወስድህም ወስዶም የዘላለም ሕይወት የሚያኖር ፈጣሪ ብቻ ነው። ዘላለም ሰዎች አያኖርሁም፣ ዘላለም አይወድሁም፣ ዘላለም አያፈቅርሁም። ውል ጊዜም ካንተ ጋር አይኖርሁም፣ ጥለው ሁሉ ይሄዳሉ። አንድ ለራሳቸው ፍላጎት፣ ሁለት ጊዜያቸውን ጨርሰው። ካንተ ጋር እንኳን ያላቸው ጊዜ ጊዜያዊ ነው። እስከተመቻቸው ድረስ ሰዎች ካንተ ጋር አሉ ካልተመቻቸውና ከደበራቸው ወይም ደግሞ ካንተ የሚያገኙት ነገር እንደሌለ ካወቁ የዛን ሰዓት ጥለው ይሄዳሉ። ከተደፋማ ማሊያነሳ አብረው የነበሩ በተመቸ ሰዓት ጥርሳቸውን እስከ ድዳቸው አብረው የሚሉ በሙሉ ዛሬ በወደቅክ ሰዓት፣ ባዘንክ ባነባህ ሰዓት ማንም ሰው የለም አይመቻቸውም። እነሱ የሚመቻቸው በምትስቅ ጊዜ ሳቅን መቀማት እንጂ በምትስቅ ጊዜ ወይ ደግሞ በምታለቅ ጊዜ እምባን ማበስ አደለም። ወዳጅ አስተውል፣ ልብ ብለህ ኑር። መንገዶችን አስተካክል። የምትሄድበት መንገድ እወቅ። ስትረግጥም የምትረግጠውን ጠንቅቀህ ማወቅ መቻል አለብህ። ከጎንህ ያሉት አጠገብ ያሉትን ልብ ብለህ አስተውል። በተለይ በተለይ የምትወዳቸውን የሚወዱህ አንተን አይጎድሁም። የምትወዳቸውን ግን ተጠንቀቃቸው። ስለምጠላቸው ወይ ስለሚጠሉህ አትጨንቀቅ፣ ስለ ጠላትም አታስብ። ጠጋ አድርግና ጠብቀው እሱን ባይሆነ የሚወዱህ የሚመስልህ አንተ ብቻ እንደወደድካቸው ማመን ያለብ፣ እንጂ ሰዎች ይወዱኛል ብለህ በፍጹም እንዳታስብ በፍጹም እንዳታስብ። አንተ ግን አትጠራጠር፣ ራስህም በራስህ መውደድን ሌሎቹንም መውደድ መቻልን እንዳትጠራጠር። መጥላትም ስለምትችል ታዲያ የወደዱ የሚመስሉ ብዙዎች አሉና እነዛን ሰዎች እንዳጠላቸው መውደድህን ቀጥልበት። ግን ጠንቀቅ በል። በተለይ በተለይ የምትወዳቸውን ሰዎች ጠብቃቸው። አንተ ብቻ ና የምታቀው እነሱ የራሳቸውን ያውቃሉና፣ እሱን ለነሱ ተውላቸው። ይወዱኛል ብለ አዳራሽን ከፍታት ውስጥ ቁልፈን ያዘው ተጠንቀቅ፣ ልብ በል ወደፊት ሂድ። መልካምነትህ እስከ መጨረሻው ብዙዎች ብርሃን በወንክበት ጨለማ ይዘው ይጠብቀዋል በተለይ በጨለማ ውስጥ ያለውን ነገር ትፈራዋል አይደል ስላላየው ተጠንቀቅ ስላየው ነገር ብዙም አይግረም እንዳይደንቅህም የሆነ ሰዓት ላታየው ትችላለህና ወዳጄ አንተስ ካለ ድረስ ሁሉም ነገር አለ አንተስ ካለ ካጠገብ ያሉት በሙሉ አሉ አንተ ከሌለ የራሳቸውን ኑሮ ላንተ ሲሉ የሚያቆሙ አንድም ሰው አታገኝም። ስለዚህ መጀመሪያ ለራስ ማሰብና ማስተዋል አስቀድም። የትናንትናው ፍቅር ሲባል ዘንድ ታውቃለህ። የትናንትናው መውደድ ትናንት የነበረን ፍቅር ይላሉ። ስላልነበረ ነው ዛሬ የሚሆነው። የነበረ ነገር የሚባል ነገር የለም። መሆን ከሆነ እንዳዋቂ ሰው ዛሬን እንኑረው መሆን ካለብህ ዛሬ ሰውን ራስን ጠይቅ፣ መልስ ታገኛለህ። ብዙዎች ለምን እንደከበቡ ልብ ብለህ ማስተዋል መቻል አለብህ። ወደውክ አፍቅረውክ ለአንተ አዝ ነው ወዳጄ፣ ልብ በል መውደድህን እንዳትረሳ፣ ማፍቀር እንዳዘነጋ፣ ለሌሎች መሆንን እንዳትረሳ የተፈጠርከው ለዛ ስለሆነ ሰው አደለን? አይ ሰው እያልክ ሰውን ብቻ